ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ አሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስንክሳር ዘወርሃ ሚያዚያ አመስራ ወረብኡ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ የቅዱስ ፃና ቅዱስ አና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኢስድሮስ ጋር ካሰቃዩት በኋላ ባልንጀራው ኢስድሮስ በሰማዕትነት ሞተ። ቅዱስ ህጻናን በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ካዲ ንውስ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከአላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምእመናንም ሥጋውን ወስደው ገንዘው ሰምኑድ በሚባል ሀገር ከባልንጀራው ከኢስትሮስ ጋር አኖሩት። በውስጧም እስከዛሬ በዓል ይደረግባቸዋል ይደረግላቸዋል። ወደ እርሳቸው በእምነት የሚመጣም ታላላቅ ድንቆች ተአምራቶች ይታያሉ። በረከታቸውም ከኛ ጋር ለዘላለም ትኑር አሜን። ለእግዚአብሔር ምስጋና ይሁን። ሰላም ለጻና ዘአን ዘአና አዝቆ በነቃ አእምሮ ታኒ ታጺኖ ወበጠለ ጥበብ ልሂቆ ስጋው ቀበሩ ምስለ ስጋ ኤስድሮስ በተላጽቆ ወነፍሶ አይረጉ መላእክት በጊዜ ፈጸመ ሳይቆ እንዚያ ያነከሩ ጥብአቶ ወጽርቆ። አባ ሰንቲው ሊቀጳጳሳት ሰዓት። በዚችም ቀን ለአባቶች ሊቀነጳጳሳት ሰዓት 65ኛ የእስክንድሪያ ሊቀጳጳሳት አባ ሰንቲው አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጢስም ገዳም በአባ መቃርስ ቤተክርስቲያን በበጎ ስራ በግል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህም በኋላ ሕዝቡና ኤፒስኮፖሳቱ መርጠው በእስክንድር አገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ምን ያልኖረውን ሊሰጠው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታል ይዘውታልና፣ እግዚአብሔርም በእጆቹ ብዙ ድንቆች ተአምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደውያቸው አድኗቸዋልና፣ ከሰዎችም ላይ ሰይጣናትን አስወጥቷልና፣ በአገረ መሪውት ላይ በጸሎቱ ዝናምን አዝንሟልና፣ እነርሱም ዝናምን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሀብ ሶስት አመት ኑረዋልና በሰማይት ቅዱስ ሚናስ ቤተክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅሪላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ወይ ባለጸጋ ሆይ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ከበረከተ ይመሉና ይጠግቡ ዘንድ በፍቅርን በፍቅርህና በምሕረት ዓይን ተመልከታቸው። ይህንንም ብሎ የነዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖችን ያስባቸው ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና እና መብረቅ ሆነ። ብዙ ዝናምም ዘንቦ ነጎድጓዶች እና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በዚያ ሶስት ዓመታት ፈንታ በዚያች ምድር ሶስት ዓመት እንደመላ ኖረ። አራተኛውም በአስቄጢስ አረቦች አራተኛውም በአስቄጢስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንጋው ውስጥ ክህደትና ኑፋቄን አስወገደ። በዛን ጊዜ ስለእኛ መከራ የተቀበለው ትስቤት ብቻውን ነው አምላክ አይደለም የሚሉ ነበሩና ይህም አባት ሰንቴው በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጥዋም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በስጋ በስጋ ነው ከተዋህዶ በፊትም ሁለት የነበረ በተዋሕዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የአይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋው ስለኛ መከራን ተቀበለ። ይችን መልእክት በአገሩ ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቁረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እንዲህም የብልኒያ አገር ሰዎችና የብልኒያ አገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህንን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትመረ የማትታመም ናት እግዚአብሔር ቃል ከኛ ነስቶ ያለ መለያየትና ያለ መቀላቀል ከመለኮቱ ካዋሃደው ከሰውነት ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጡ እንዲህ አለ፣ እኛም መከራ እኛ መከራ ከሚቀበል ከስጋው እግዚአብሔር ቃልን እኛ መከራ ከሚቀበል ከስጋው እግዚአብሔር ቃልን አንለየውም። በመከራውም በስራው ሁሉ አንድ እንደሆነ እናምናለን እንጂ ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራን ተቀብሎ ሞተ እንጂ የመልእክቱም ደብዳቤዎች የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበባቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋራ ወደዚህ አባት ወደ ሊቀጳጳሳት ሰንቲዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውንም ይተውላቸው ዘንድ ለመኑ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዟቸው። እንዳዘዟቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለመስኪኖች ይሰጣል። መልካም ጉዞውንም በመጓዝ እግዚአብሔርን አገለግለው በሰላምም አረፈ። የሹመቱም ዘመን 18 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ሰንቲው ጸሎት ለዘላለሙ ይማረን አሜን። ሰላም ለሰንት ለሰንቲው ሊቀ ጳጳሳ ታያል ዘሰደደ ጸረ በበትረ ዕዴው መስቀል ወረከበ ፈውሰ በዘዚአሁ ትንባል መጠነ ሰለስቱ አመት እንተ ወደ የትደወል በተጋ በተሃጥ ለዝናም ወጠል በዚችም በዚችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሚያዝያ ሃያ አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጻና ሰማዕት፣ አባ ሰንቲዮ ሊቀ ጳጳሳት፣ አባ ይድራ የደብረ ሲና ቅዳሴ ቤት። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመርአስ፣ ቅዱስ አብላሪዎስ ታላቁ፣ ሃያ አራቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለምም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔር እግዚአብሔርን እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ ምዕራፍ 4 ቁጥር 4።

የታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ትልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አይለፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን፣ ሐዋርያ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይሉ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦና ያዳመጠ በደለኛን ሁሉ የምታስምር እይታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር፣ ወላዲቱ ድንግል፣ ለመስቀሉ ክቡር አሜን።